ያደረጋል። አንዱኛ ደግሞ ሆስፒታል ይተኛል። ወይኔ ጉዴ! ሰርፕራይዝ ያደረገው አንቺ? ትላንትና ላይሽም እንዴ? ሬድ ፍላወር፣ ሬድ ፍላወር ከጉልት ነው መሰለኝ። ከጉልት ነው ሴቱ የሚገኘው። አንቺ ለምን ምን አለች? ነሆን አይደለም ተመቸችኝ ሴቷዋልረጅሟል ከመቸሽ ተመችኝምው ኔ ቆንጆ ከቀምቅሙ ይሻሉ እሱ ቀስቀስ ምንም ምን ምንምንምንም እንደዚህ ከሴት ጋር እኔ ግን በሶስት ቀን እንደዚህ ፍቅር ካለ ጥሩ ነው በእናትህ። እንዴ በአንድ ቀን በምናምን፣ አንቺ ትሄጃለች ነገ አንዷ ትመጣለች። ወዲያው አለ እንዴ ፍቅር ፍቅር ከፍቅር ይለያያላ። ሁለተኛ ፍቅር የሚያውቁት እነ ብሩኬ ናቸው። ፌክ ፍቅር የሚያውቁት ደግሞ እሷ እኮ ብላለች እኮ ፍቅር ማለት ምንድነው ብሎ ዚ ላታላዛር እንደ ክርስቶስ ፍቅር እንደ ክርስቶስ ማለት እናንተ ናሳ የዛች የለምለመ ወንድም ደግሞ እያለ ይመጣብናል፣ እያለ ያላዘነ እሱ አህያ ላይ ነበር። ወይኔ በቲክቶክ የማናቸውንም አላየሁም። በቲክቶክ ተቆርጦ

ይኸው እየቀረኝ ደግሞ ሲሉ አለች እምትቀባበሩ ያቀርቡት ራሱ እንደገናች አዲስ አበባ ጸጉር ቤት ሁለት ብራንች የከፈተችው ማነች ነች። እንደው እሱማ አላውቀውም። እነሱ ደግሞ በስመ አብ በትንሻቸው ትዳር ይዘው እንደ ፍቅር ያላቸው ሰዎች አሁን እኮ ማለት ነው የነሱ የእነ አቤላ ሀያ ሁለት አመት ሀያ ሁለት አመቱን አሁን ዘ ደግስ ነው ዘግኖች ናቸው ብሏል እኮ ባለፈው ሲጠየቅ ወንድሞቼ ሁሉ በሀያ ሁለት ዓመታቸው ነው ያገቡት ብሏል። ዋናው መተማመን ፍቅር ነው የሚያስፈልገው። ዋናው መተማመን በቃ ከሚስቶቻቸው ጋር ነው ያደጉት እድሜ የእኛ ደግሞ ከወር በኋላ ጠብቆ ብሎናል። ምን እንደሚያደርጋል እናያለን። እሱ ነው ቤት ነው እኔም ጠረጠርኩኝ። ቤት ነው የሚሆነው፣ ምክንያቱም በፊት ኮንስትራክሽን ሄዶ ነበር አይደለ? ከ የሚገርም የዛሬ አመት ነው። ውይ በስመ አብ ጉድ! እያደረ ነው የሚገማዋሉ ተግማማ በእውነትጌ ቤት አይደለም ወይ ሱፐር ማርኬት ወይ ቤት ነው። በሁለቱ አንዱ ነው። አዎ ቤት ነው የሚሆነው። እኔ አንደኛ ያኛው ቀለቤት ሳያስበላት ቀለቤት ሳያስበላት ወይስ ሆን አይደለም። ሞቹ ገበቅ ሰዓት ሲሰጠው ና ለቀቀች። ዛሬም ደግማ ለቀቀች። ይቺ ሄርሜላ አብሪሽ ደነገጠ። ፍቅሩን ገለጸ። ፍቅሯን ገለጸችለት። አንድ አይነት ልብስ ለብሰው መጥተው ነጭ በነጭ አቤት። አብርሃም ገርችኛ ደግሞ በጣም ኃይለኛ ሆነች።

ላብሪሽ ፍቅሯን ገለጸችል። እሱ ደግሞ በስመ አብ ጠጥ ለእኛ ነው። ሴቶች እያለቀሱ ሚስኪን ካብሪሽ ምን አሉ ብለሽ ነው? ኧረ በስመ አብ አስጠላ። እግዚአብሔርን እጅ እጅ አለ። እውነት እጅ እጅ አለ። ጎረና ጎረና አንቺ በሳ ደግሞ እንደ ትናንትና ለቃለች፣ ዛሬም ደግማ ለቀቀች። ቤቷ ላይ በቤቷ ላይ አሁን የእሱ አይታ እየሹ እንዴት እንደሚታይለት እና እና በቃ ፌክ ነው የሚፈልገው ነው የሚፈልገው ፌክ ፌክ ነገር ነው እንደዚህ። እኔ ይመስለኛል ሲመጡ ምንም ላይፍ አሳልፈው አልመጡም ይመስለኛል። በእነሱ ኢንጆይ እያደረጉ ነው በጣም አሁን ይሄ ያልሽውን እዮ ያልሻቸው ይሄ ፋሚሊ የቤተክርስቲያን ሙሽጌ

ይበቃቸዋል እንዴ? ሀይሌና ብሩኬ ይበቃቸዋል። አሁን ሰው እንዳያሳብዱ እ እነዚህ እኮ ነው መጣላት። አሁን አያስፈልግም። እነዚህ ደግሞ አሁንማ ይጣለ እነዚህ ደግሞ አላዛር ደግሞ አብረን መኖር አለበት አለብን። ስንግልና በኋላ ፍቅሩ ጨመረብኝ። ምንድን ነው ጥፍሬ ይላቃቀለነ እነሱ ደግሞ ምንድን ነው? በአራት ሰዓት ውስጥ አስራ ስምንት ሺህ ሰው ብቻ ነው ያየው። የነዚህ እንኳን ቢያዩም ይቻላል። የነዛ እስኪ አሁን ገና ከመለቀቋ ስንት ሺህ ሰው እያያት ያለው። ሃይሚን ይዘቀዝቋታል። ደደች ምስኪን ልጅ ሰው ምናገባት

አይ አምሳ ሺህ ሲገቡ እንደ ጥጋባቸው። እነዚህ ኢትዮ በሮች ማርያ ምንቅ ነው የሚሉባቸው። ፊት ዩቲዩብ ሲሰፍራቸው በቃ አይቻሉም። ኢትዮ መክፈል ከጀመራቸው በኋላ በቃ በቃ ሌላ አክሽን ነው የሚገቡ። ስራ መሆኑን የምታውቂው እኮ አሁን ሩታ ልትወልድ ቡታጀራ ስለሄደች ስራውም እዛ ነው የሚሆነው። እስቲ ሆነ ቡታጀራ ምናስ ሄደው አብርሃም ምን እዛ ምን ሩና ሩታ ቢዝነሱን አለ አብርሃም ቢዝነስ ካርዱ ይመዝባታል። እስቲ አሁን ብቻውን ከዚች ጋር አንድ ሁለት ቀን ይምጣ። የለም አይታይም፣ ወፍ የለም አይደለም። ለአብርሽ ለነዛ እንኳን ከትቢያ ላይ አይነሳቻቸው ሩታ ናት። ማንም አያቃቸው። ማርያምን እውነት ማንም ሰው ይሄን አምኖ ይቀበል። አዳሚ ህይወታቸውን የምታና ኑራቸው ናት። እኔ ቀ ወንድ ልጅ ለወንድ ልጆች አብዛኛው እድላቸው ሴት ነች። እግዚአብሔር አሁነዚህ ጀዝባዎች አሁን ሴቶቹ ባይኖሩ፣ ማን እናት ትሙት። በተለይ ሩታና ሀይሚ ናቸው የሚዲያው መሪ፣ እግዚአብሔርን መሪ ናቸው። ይሄ የታወቀ ነው። ሩታና ሀይሚ ኮ የሌሉበት ቦታ ስም እኮ የለም ሩታ

ሄርሜላ ፈጣሪ እትከልሽ ማለትእእኔ ግን ባሌን ለስራ ቢሆን እንደዚህ ቁላውን ገትሮ እሷ ፊት እሷነ ካክታ እኮ ነው ያው ወንድ ልጅ ታቃላችሁ። ወይኔ ደግሞ ለሰው እኮ ትንሽ ነው የቀራት።

ፍቅሩን ተቀበለች፣ ፍቅሩን ፍቅሯን ገለፀችለት። አዎ የቀረሱ ደግሞ ቆይ ቆይ፣ እኔ የምልሽ ቤት አገር ነው። ባለ ትዳር ትናንትና ወሬ ያልሞላው ልጅ ወልዶ የልጁን እንኳን ጣም ሳለላ ይጫወት። ይሄ ወሬ በተለይ የጨረቃ ፋሚሊ አንድ ቁጥር እዛ ላይ እኔ ግን እውነቴን ነው። ምን አሉ መሰለሽኝ፣ እነዚህ ተወሬኛ ናቸው ይላሉ። ወሬ አደለም የምናወራው እግዚአብሔርን

እንትናቸው በእነሱ አልፈርድም። ሄደው የሚያውርት ናቸው። ለንጋር ያቺ እኮ ነብር እኮ ናት። ያቺ እኮ ነብር ናት እኮ ካልመሰላት እንኳን አስቅም እኮ ያቺ ገንዬ ሀይሜ ብሩኬን ፕራንክ ያደረገችው ቡታ ዘራ፣ ብሩኬ ደግሞ እራት ልጋብዝሽ ብሎ አዝናቂሽ ነኝ ብሎ የመጣው ልጅ ታጎታላችሁ። አዎ የሱ እህት ነች እኮ የሱ እህት ነች። በጣም በጣም አደገኛ አደገኛ አክት የምታደርግ ወንድ ልጅን ብልግና ውስጥ የምትከት ሰይጣን የሰይጣን አምሳያ ብትኖር የሴት

እውነት ለእሷ ካዘኑ ድራማም ይሁን ችግር የለውም፣ እንወጣለን። ግን እቺ ትውልድን የምታበላ ሴትን የምታሰደብ አስተዳቢ ተደብቃ እንኳን እንዴት እንዴት እንደሚያደርጋት

እንደው እነዚህ ቲክቶክ ላይ